ከዛ በፊት ጴንጤ የነበረ ከዛ ኦርቶዶክስ የነበረ የዛሬ 15 ቀን አገው የነበረ የዛሬ ሁለት ሳምንት ደግሞ ትግሬ የነበረ ከዚያ በኋላ ደግሞ የዛሬ ሶስት ወር ኦሮሞ የነበረ ማጠፊያው ያጠረው በሰዓት የሐኪም ክትትል የሚያስፈልገው በሰዓት ሰው አቶ መድኃኒት የሚሰጠው ሰው አቶ የተቸገረን ሰው የተቸገረን ሰው ፆታ ብቻ መቀየር ሲቀረው ፆታ ብያ መቀየር ሲቀረው ፍዳ የሚበላ ሰው፣ መተዳደሪያው ደግሞ እያንዳንዱን በማስደሰት እስላም ሲሆን እስላሙ ጮቤ ይረግጣል። ዮኒ ማኛ በቲክቶክ ላይ ዮኒ ማኛ በእንትን ላይ የገነነ ስለሆነ በስድቡ ብዙ ሰው ስለሚከተለው ዮኒ ማኛን እስልምና አመጣው ብሎ በመስጊድ ገብተው ሻዱ ላሁትስ ቀልዶባቸው፣ አበርከድች አግጧቸው ከዛ ጴንጤ ሆኖ ፓስትን እየሱሴ ምናምን ያለ ከዛ አሁን ይህንን ቀውስ ይዘ መከራ የሚጸለይለት በእውነት የሚጸለይለት እግዚአብሔር እንዲያረጋጋው የልጆቹ አባት እንዲያደርገው የሚጸለይለት እንጂ አሁን እሱ ምሳሌ ተደርጎ ምን አለበሉኝ። በሚቀጥሉት ቀናት ዮኒ ማኛ እንዳልክ ስብከት ይጀምራል፣ ስብከት ይጀምራል። ከተቻለ ደግሞ አብይ አህመድ ይጠራውና ስልጣኑን ላይ ይሰጠዋል። ስልጣን ስልጣን የካራቴ ፌዴሬሽን ፕሬዝዳንት ያደርገዋል ዮኒ ማኛ። እንዲህ ነው። ስለዚህ ይሁን ይህን ይዛችሁ እናንተ አባታችን ቤዛነት ስለተናገሩ እኔ በሱ ተናግሬ ነው። እንትና ሰድባቸው፣ ማናት ሮማን፣ ሰድባቸው፣ ሮማን እንደዚህ ብላቸው። ሮማን የኦርቶዶክስ ቤተክርስቲያን ኢትዮጵያ ኦርቶዶክስ መለኪያ ናት እንዴ? ዮናስ እንዳንተው ና ተመሳሳይ ናቸው። እኩል አይነት መድኃኒት ነው የምትውጡት። እሷ በቀደም ስትናገር ዘምቻታል፣ መድኃኒቴን ሳልውጥ ነው የሰደብኳት። መድኃኒት መድኃኒቴ ረስቼ ነው፣ ገና ስሰማው ራሴ ደንግጫለሁ። ሁሉም መድኃኒት እየዋጠ የሚመጣ በሽተኛ ይችን ታላቅ ቤተክርስቲያን አፉን ስለከፈተላት እንዲሁም ደግሞ ዘመኑ ፓስተሮቹን ላ ተሰብስበው ነው በጣም ፍርፍር በየሰዓቱ ሳይሆን በየደቂቃው የሚያስፈልገ አንተ ነክ በጣም ማለት ደግሞ ተሙስሊም ተሙስሊም ላይ አይንህን ነቀ አይንህን ነቀል ና ማለት ነው። ምን ይመስላል? ጭራሽ ደግሞ አይምሮ ለምታይ ወይም ማኛ አንተ ነክ በሽተኛው ማለት ነው። በሽተኛ የራስን ሃይማኖት የምትወድት ከሆነ የራስ ሃይማኖትህን አክብር። ሃይማኖትህን እንዲከበር ለተፈለግ ሃይማኖትህን የሰው ሃይማኖት ማክበር አለብን። የራሱን ሃይማኖት የሚወድ ሰው የሰው ሃይማኖት አያንቋሽም። ስለዚህ ከአይንህን ንቅር ሙስሊም ላይ ማለት ነው። አንዴ በሴት ተማሪዎች ትግፋ ላይ አንዴ በምን አንዴ በሙስ አንዴ በሮመዳን እንደዚ ምን አግባ። እኛ እንደሆነ እየበዛን ነው እየበዛን የአምስት ወንድ ላይ ነው የሚወልደው። አባ መሐመድ መሐመድ አምስታችሁ ማመር ነው ስማችሁ መሐመድ መሐመድ። በቃ ባልየውን መሐመድ ተሆነ ግድ የለም መሐመድ ተሆነ ትክ እና ለማንኛውም ማለት ነው ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ሰላም ልላችሁ ነው የመጣችሁት። ወዳችኋለሁ ተልቤ ተልቤ ማለት ነው ዱአ አድርጉልኝ በዱዓችሁ አትርሱ ማለት ነው እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ተወዳችኋለሁ። ባላችሁበት የጠብቃችሁ በስደት ዓለም ላይ ወንዶችም ሴቶችም ባላችሁበት እንግዲህ አላህ የጠብቃችሁ። ባባህርም የምትሄዱ ይመጣችሁ ያሰባችሁ አላህ ስብሐነሁ ወተዓላ ለእናንተ ጥሩ ነገር አሰበ ይመልሳችሁ ወደ ሀገራችሁ። ምንም ወራ ላይ የሚያላችሁ አላህ ይድረስላችሁ። የኔ ወርኩቼ ነኝ፣ የኔ ክርታታ ወንድም መቶቼ አላህ ይጠብቃችሁ። ያ ረብ ከባር ነው። ብቻ አልሐምዱሊላህ። ሰላም አለይኩም። ግራ እየገባው ረመዳን ላይ ይሄን አድርገሻል ግን ከብዶሻል፣ ረመዳን እስከሚሄድ ጨንቆሻል ረመዳን ባለቀ ማግስት ኢጃብ የማያደረጉ ልጆች አይቻሉ። ፔሬድ ሲኖር አይጾምም ሳምንት ጾመው ተረጋግተው ቀስ ብለው ነው። አንቺ ግን ኢጃቡን ለመፍታት አንድ ቀን እንኳን እን መቆየት አልፈለግሽም። በይሉንታ ሙስሊም ሆነሽ የተቀመጥሽ ወይ እናትና አባት ሽንፈርተሽ የተቀመጥሽ ነው እንጂ አንቺ ኦረዲ ዘጠና አምስት ፐርሰንት ኦርቶዶክስ ነው ያለሽ አደባባይ ወጥተሽ ሙስሊምን ለማብሸቅ፣ ልጄ አባላቸው ኦርቶዶክስ ነው ስነ ምግባሩና ምኑ ስለሚመቸኝ ልጆቼ ኦርቶዶክስ ሆነዋል። አረ የሙስሊም ስነ ምግባርስ አይመችም? የምታወሪውን እንኳን አታቂ ልክስክስ። ለዛ ነው የሙስሊም ልጆች የጠመዱሽ እንጂ አንቺ ለምን ስትከረስትኒ ስትምን ስትያቱኝ አንድ አቢባ ለሙስሊም ሃይማኖት ሆን አባሽ ያመጣል ለእኛ ለኦርቶዶክስም መጣሽ ቀረሽ እንዳንቺ አይነት ጢንዚዛ ምንም ትምህርት የሌለው ምን ታረግልናለሽ ነገር ግን በዚህ በመሀይም አንድበትሽ ወተሽ ኦ የባሌ ስነ ምግባር የቱ ነው ባልሽ ሲጋራ ቁጭ ብሎ ጫት የሚቅም ባልሽ ምኑ ነው ስነምግባር አላየንም እንዴ ተፎስቶ ፎቶችሁ ሲጋራና ጫት ቁጭ ብሎ የሚቅም ባልሽ ስለምግባሩ በጣም ጥሩ ስለሆነ ልጆቼ የእሱን ሃይማኖት ተከትለው ክርስትና ተጠምቀዋል ከዛስ የትኛው ክርስትናችሁ ነው? ጫት እየቃመ ኦርቶዶክስ ሆኖ ሲጋራውን እየነፋ የትኛው ስነ ምግባሩ ነው እ የትኛው ስነ ምግባሩ ነው? ጫትና ሲጋራችሁን እንትናችሁ እያንደቀደቃችሁ ሽሻችሁን፣ አረቄውን እየጠጣ እዛ ውስኪ ከጀርባሽ የሚታየውን አረቄ እየቀመቀማችሁ የትኛውን ነው? እየሰከርሽ እየወጣሽ ነው እኮ እዚህ ጌም ምናም የምትጫወቹ ልክስክስ ማለት ነው ክርስቶስ ሰው ሰው ነው የሆነው። እኛም እኮ ሰው ነው ነው የምንለው እንላቸዋለን። ሰው ቢሆን ይወጣ አለሰም አሁንም ያው የተለመደው መልስ ከተሰጠን ጌታ መርከብ ውስጥ ሲያንቀላፋ በስጋው የተኛው ያንቀላፋው በላጠጣ ተብሎ ቅድም ሲገለጽ የነበረው ሁሉ ሰው በነበረበት ዘመኑ ነው ካሉን ታዲያ ምንድን ነው የእኛና የእናንተ ክርክር? አምላክ ሆነ እኮ ተባለ አለቀ። ኖኖ ተሳስታችኋል 100 ፐርሰንት። ምንድን ነው ሰው ነው አምላክ ሰው ሆነ ሰው አምላክ ሆነ አለቀ ፍጹም ሰው ፍጹም አምላክ ነው ይሉና በመጀመሪያ ደረጃ ፍጹም ሰው ፍጹም አምላክ የሚል የመጽሐፍ ቅዱስ ጥቅስ የለም አንድ ሁለተኛ ትርጉሙ እስካይጋጭባችሁም ወይ ነው የምንላቸው? እንዴት ካልሆን ፍጹም ሰው እኮ ማለት አምላክ አይደለም ማለት እኮ ነው ትርጉሙ ራሱ ከሀንድረድ ፐርሰንት ምንድነው ሰው ነው ፍጹም አምላክ ነው ማለት ደግሞ ሰው አይደለም ማለት ነው ይህን ስንል ደግሞ ብዙ ጊዜ ምን ይሉናል? አንድ ሰው ተነስቶ አንብቦ የግሪኩ ቃል እንዲህ ይላል፣ የላቲኑ ቃል እንዲህ ይላል። አይሆንም በዛ። እኔ አንብቤ እንደገባኝ ወገኔም አንብቦት ሊረዳው ይችላል፣ ከኔም በላይ ሊያውቀው ይችላል። ያልገባው ነገር ካለስ ጠይቆ እኔ ከገባኝ ላስረዳው ይችላለሁ። ነገር ግን ሄጄ ስጠይቀው ይሄ ሚስጥር ነው ላንተ አይገባህም ካለ ምንድን ነው ታራሰበካው? እሺ እኔ ስጠይቀው ጥቅስ አውጥቼ ስወያየው ከአንተ ተሰውሮብሃል፣ አንተ አይገባህም ይለኛል። አንተ ይሄንን የምታስበው በሰውኛ ጭንቅላት ስለምትመረምረው በሰው ጭንቅላት እየመረመርክ ከሄድክ መጽሐፉ እንደሚለው ፊደል ይገላል ነው የሚለው። እሺ፣ በምን ልመርምረው? ሰው ነኝ። የተሰጠኝ የሰው ጭንቅላት ነው። አንተ የገባህ ምን አይነት ጭንቅላት ተሰጥቶ ነው ታዲያ? አንተ ይሄ እኮ ፍትህ አይደለም። የገባውን ማስረዳት አለበት። ቁርአንን አምላካችን አላህ ያወረደው ሰዎች ሁሉ እንዲረዱት ነው አይደል? ሙስሊም ይገባዋል፣ ሙስሊም ያልሆነ አይረዳውም የሚል ነገር የለም። እሺ ካለገባኝ ምን አደርጋለሁ ስለው ኢየሱስ ጌታ ነው እመን ትድናለህ ይለኛል። እረሱም አይገባል። ሰበካው ይገባኛል ማለት ነው። ሲሰበክ ሲነገረኝ ይገባኛል፣ ግን አልገባኝም ብዬ ጥቅስ አውጥቼ ስጠይቅ ግን ኖ ኖ አይገባህም እባላለሁ። ለምን ግን? ይገርምሃል፣ ይደንቅሃል። ከዚህ የራቀ ነው ከዚህ የራቀ ነገር ነው ያለው